ሰላም እንዴት ሰንብታችኋል፣ ውድ የቻናላችን ቤተኞች በሳምንቱ ተሰምቶ በሀገሩ መነጋገር የሆኑ መረጃዎችን ለይተን የምንዘግብበት የሰንበት መቆያ ፕሮግራማችን ነው ጀምሯል። ከርሳቸውን ጀምር፣ የዓለም ባንክ መንግሥት የደበቀውን ድህነታችንን ይፋ ጡቶታል። መረጃውን በሰፊ ይዘንላቸዋል። በኦሮሚያና ጉራጌ ከባድ ሐዘን በያዝነው ሳምንት ተከስቷል። ይህንም የሚመለከት መረጃ አለን። የኢትዮጵያ ሰንደቅ ዓላማ በቅርጽ ወይም ቀለም ይቀየር ይሆን? በኋላ ወደ ቀልባችን ምን መጣ? በብሔራዊ ምክክር አሁን ያለው የሰንደቅ ዓላማ ቅርጽና መልክ ቢቀየር ይሄ ኢትዮጵያ ሕዝብ ነው ምክክር የሚወስነውና እናውቅም እና ዛሬ ላይ ሆነ ለዚህ ጥያቄ መልስ የሆነንን መረጃ የምናገኘው ስለ መኪና ታርጋዎች ለውጥ በተነገረበት መድረክ ላይ ነው። ዝርዝሩን ይዘነዋል። አብራችሁን ቆዩ። የደበቅነው ድህነታችን ተመሰከረ። የዓለም ባንክ ድህነትንና የሀብት ፍትሐዊነትን በተመለከተ ከሰሞኑ ባወጣው መረጃ በኢትዮጵያ በተያያዘው እንደ አውሮፓውያን አቆጣጠር 2025 የድህነት ምጣኔ ወደ 43 በመቶ ከፍ ሊል እንደሚችል አስታወቀ። የዓለም ባንክ የድህነት ምጣኔና የሀብት ፍትሐዊነት ሰነድ ኢትዮጵያ ባለፉት ሁለት አስርት ዓመታት ድህነትን ለመቀነስ መሠረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዘቀዘውና የዋጋ ንረቱን እንዳባባሰው አክሎ ገልጿል። የሀገሪቱ የድህነት ምጣኔ እንደ ኤሮፓያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ3 ዶላር በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው። ከኢትዮጵያ መካከል 37 በመቶ የሚሆነው ዜጋ ከ3 ዶላር በታች ገቢ ያለው 38 በመቶ ቢያንስ አንድ ለትምህርት የደረሰ ህፃን ትምህርት ቤት ያልገባ ቤተሰብ አባል ያላቸውና 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጦ የሌላቸው 41 በመቶ እና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95 በመቶ ናቸው ይላል። የዋጋ ንረት የከተማ ነዋሪውን በትልቁ በትር እያሳረፈበት መሆኑን ያስታወቁ የዓለም ባንክ የገጠሩ ማህበረሰብ ከገበያው ጋር ባለውን ብዛም ያልተጠናከረ ግንኙነት የዋጋ ንረቱ እንደ ከተማው እንዳልበረታበት ያስረዳል። መሰረታዊ በሆነ መንገድ የኑሮ ደረጃ በገጠሩ ማህበረሰብ ማሽቆልቆሉን ገልጾ ሶስት አራተኛው የሚሆነውና በገጠር የሚኖረው የአገሪቱ ህዝብ በድህነት ውስጥ እንደሚኖረ ያስረዳል። በገጠሩ የኢትዮጵያ ክፍል የሰው ሀብት ልማት ዝቅተኛ መሆኑ አሳሳቢ እንደሆነ ገልጾ እንደ ኤሮፓያን አቆጣጠር 2021 86 በመቶ የሚሆነው የገጠሩ ጎልማሳ መጀመሪያ ደረጃ ትምህርት ያላጠናቀቀ ነው ብሏል። በአማካይ ግማሽ ከሚሆኑ የገጠሩ ቤተሰብ በእያንዳንዱ ቤተሰብ ውስጥ ቢያንስ አንድ የቀነጨረ ልጅ እንዳላቸው የዓለም ባንክ መረጃ ያስረዳል። ሩብ የሚሆኑ ቤተሰቦች ደግሞ የከፋ መቀንጨር ያጋጠመው ልጅ እንዳላቸው አስታውቋል። በገቢ መጠን መለያየት ምክንያት የመንግስት አገልግሎቶችን ለማግኘት የጎላ ልዩነት መኖሩን ሲያብራራ፣ ላብነት የፍሳሽና ኤሌክትሪክ አገልግሎት የተሻለ ገቢ ያላቸው 20 በመቶ ኢትዮጵያውያን ዝቅተኛ ገቢ ካላቸው 20 በመቶ ኢትዮጵያውያን የተሻለ አቅርቦት እንዳላቸው ያስረዳል። የአገሪቱ ሀብት ባለቤትነትና ክፍፍል የድህነት መጠኑን በስፋት እንደሚያሳይ የገለጸው የዓለም ባንክ አንድ በመቶ የሚሆነው የድሃ ኢትዮጵያ ህዝብ ክፍል ብቻ መኪና፣ ማቀዝቀዣ፣ ኮምፒውተርና ብስክሌት እንዳለው ገልጿል። ከአጠቃላይ ህዝብ መካከል የድህነት ምጣኔ 15 በመቶ በከተሜ ሲሆን 45 በመቶ ደግሞ የገጠሩ ማህበረሰብ ላይ እንደሆነ ያስረዳል። በሌላ በኩል ወንዶች 39 በመቶ፣ ሴቶች 38 በመቶ፣ ከ0-14 ዕድሜ ውስጥ ያሉ 45 በመቶ፣ ከ15-64 34 በመቶ እና ከ65 ዓመት በላይ ያሉት ደግሞ 27 በመቶ በድህነት ውስጥ እንደሚኖሩ ያስረዳል። መረጃው የሪፖርተር ጋዜጣ ነው። በኦሮሚያ እና ጉራጌ የደረሰው ከባድ አዘን በኦሮሚያ ክልል ሰሜን ሸዋ ዞን ወረጃ አርስ ወረዳ ጊርሚ ጎባ ቀበሌ ታጣቂዎች በንጹሃን ላይ ሞት እና እገታ፣ በንብረት ላይ የውድመት ጥቃት ማድረሳቸውን ነዋሪዎችና ባለስልጣን ለቲክቫ ኢትዮጵያ ገለጹ። ነዋሪዎቹ መስከረም 29 ቀን 2018 ዓ.ም ህዝቡ በተኛበት ንጋት 11 ሰዓት አካባቢ ተኩስ ከፍተው አራት ሰዎች ገድለዋል፣ ስድስት ሰዎች አግተዋል፣ ቤትም አቃጥለዋል ብለዋል ወደ መቶ ከብቶች እንደተነዱና ወደ መቶ ቤቶች እንደተቃጠሉ ጥቃቱን ያደረሰው ሸኔ እንደሆነ ገልጸው ከሦስት ወራት በፊትም ተራራ ላይ መሳሪያ አጥምደው አጋምሳ መንደርን አቃጥለው ዘጠኝ ሰዎች ገድለዋል ሲሉ አስታውቀዋል። ቃላቸውን ለቲክቫ ኢትዮጵያ የሰጡ የሁለት ሟቾች ልጅ ጠዋት 12 ሰዓት አካባቢ በተኙበት ነው እናትና እና አባቴን የገደሉብኝ፣ ታናሽ እህታችንም ታግታለች፣ ከብቶቹንም ወስደዋል ብለዋል። አባቴ ከዓመት በላይ ታሞ ተኝቶ ነበር። እግሩ ተዘርግቶ መሄድ አይችልም በበሽታ ምክንያት እናቴ ደግሞ ሌላ ሰው ሲሸሽ ባለቤቴ ትቻሌ ድንብላ እዚያው ሲያገኟቸው ገደሏቸው ሲሉ ገልጸዋል። ሸሽቶ ስለነበር በሰዓቱ ብዙ ሰው የለም ነበር ባለው ትንሽ ሰው በአንድ ጉድጓድ ነው የተቀበሩት። እኔ ሟቾች ልጅ ነኝ። መንግስት እንዲህ ያለ ጥቃት እንዲቆም መስራትና ለተጎጂዎች መድረስ አለበት ሲሉ አስገንዝበዋል። ስለ ጥቃቱ ማረጋገጫ የጠየቅናቸው አንዴ ቀበሌው ከፍተኛ አመራር በበኩላቸው አራት ሰዎች ገድለዋል፣ ስድስት ታግተዋል፣ 81 የግለሰብ ከብቶች ተወስደዋል። በአካባቢው ነበርኩ በርካታ ጥይቶች ተተኩሰውብናል። 50 የሚጠጉ ቤቶች ተቃጥለዋል፣ አንድ የህዝብ ወፍጮ ተቃጥለዋል፣ ሲሉ ለቲክቫ ኢትዮጵያ ገልጸዋል። ቀበሌውን ከወረዳው በስተደቡብ አብዛኞቹ በሸኔ ታጣቂዎች የተያዙ ቀበሌዎች እንደሚያዋስኑ ገልጸው ከዚህ በፊትም ከአንድ ሁለት ጊዜ ነዋሪውን ለማጥቃት ተሞክረዋል። መስከረም 29 2018 ዓ.ም የደረሰው ጥቃት ግን ከምንም በላይ ከፋ ነበር ነው ያሉት። እኛው አካል ጥቃቱ ከተፈጸመበት ከንጋት 11 ሰዓት ጀምሮ ለሚመለከተው አካል ደውለናል፣ ግን ጓዋ ጽዮን ታጣቂዎች መኪና ራሱ እንዳይወጣ የሚያደርጉበት በመሆኑ መከላከያ አልደረሰልንም ነው ያሉት። ከዚህ በፊት ጥቃት ተፈጽሞ በአንድ ቀን ስምንት ሰዎች ተገድለዋል፣ 47 ቤቶች ተቃጥለዋል፣ በርካታ ሰዎችም ታግተው ገንዘብ ከፍለው የተመለሱ አሉ ሲሉ ያስታወሱት አመራሩ ጥቃቱ እየተደጋገመ መሆኑን ግን አልደበቁም። ቀሪ ነዋሪዎች ዳግም እንዳይጠቁ ምን እየተሰራ እንደሆነ ሲያስረዱ ደግሞ መከላከያ በቋሚነት በአካባቢ እንዲመደብ እንዳሳሰቡና ህዝቡ ራሱን እንዲከላከል አቅጣጫ እንደተቀመጠ ገልጸዋል። በተያያዘ መረጃ በምስራቅ ጉራጌ ዞን ሶወዶ ወረዳ ታጣቂዎች ያደረሱት በተባለ ጥቃት በንጹሐንና በቤት ላይ ጉዳት መድረሱን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ለቲክቫ ኢትዮጵያ ገልጿል። የአካባቢው ነዋሪዎች ታጣቂዎች በፈጸሙት ጥቃት ንጹሐን መገደላቸውን የገለጹ ሲሆን ስለ ጉዳዩ ማብራሪያ የጠየቅናቸው የቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው ጥቃት ተፈጽሟል መባሉ እውነት መሆኑን አረጋግጠዋል። የሸኔ ጽንፈኞች ማምሻውን በሶዶ ወረዳ ሰመሮ አካባቢ ገብተው እየተታኮሱ እንደነበርና ቤቶች ላይም ጉዳት እንዳደረሱ መረጃው አለን ብለዋል። የስንት ህይወት አለፍ የሚለውን ዝርዝር መረጃ ገና እያጣራን ነው ያለነው ሲሉም አክለዋል። ታጣቂዎች በተለያዩ ጊዜያቶች እንደዚህ አይነት ጥቃቶችን ሰነዘሩ ሲባል ይደመጣል። ጉዳዩ መፍትሄ እንዲያገኝ ምን እየተሰራ እንደሆነ ስንጠይቃቸውም ይህ እኮ ታጣቂ አይደለም፣ ጽንፈኛ ሸኔ ነው፣ ሌላ የመንግስት ታጣቂ አይደለም ጉዳት ያደረሰው ብለዋል። አሳቻ ሰዓት ተጠቅመ ነው ይህ ድርጊት ፈጸም የሚል መረጃ የደረሰን ያሉት ኃላፊው ስለ ዝርዝር ጉዳቱ ገና መረጃዎች እያጣሩ እንደሆነ እና በአካባቢው ተመሳሳይ ችግር እንዳይፈጠር ጥበቃ የማጠናከር ስራ እየተሰራ መሆኑን አስረድተዋል። የአካባቢው ነዋሪዎች በበኩላቸው ታጣቂዎች ትላንት 12 ሰዓት ገደማ ባደረሱ ጥቃት አራት ሰዎች ተገድለው አስር ደግሞ ታግተዋል ማለታቸውን ዶቼቬሌ ዘግቧል። ሶስት ነዋሪዎች ከአጎራባቸው የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች እየተኮሱ መንደሩን መክበባቸውን ተናግረው አራት አርሶ አደሮችን ከቤት በማውጣት በጥይት ደብድበው ገለዋል ነው ያሉት። ሌሎች ነዋሪዎች ተደናግጠው ከመንደሩ ሲሸሹም 15 የመኖሪያ ጎጆዎችን በእሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ህጻናትን ጨምሮ 10 ሰዎችን አግተው ወስደዋል ሲሉም ነዋሪዎቹ ተናግረዋል። የአራቱን አስክሬን እንደቀበሩ እና የታገቱት ደግሞ ይኑሩ ይሞቱ እንደማይታወቅ ገልጸዋል። አዲሱ የመኪና ሰሌዳ እና ባንዲራው በኋላ ወደ ቀልባችን የመኪና ሰሌዳ ታርጋ ቁጥር ሊቀየር መሆኑን መቼስ ሰምታችኋል? ይህ ዜና ለጋዜጠኞች በተበሰረበት መድረክ ላይ ትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ በታርጋው ላይ ኢትዮጵያን ሰንደቅ ዓላማ ልናካትት ነበር፣ አገሪቱ ሀገራዊ ምክክር ላይ ስለሆነች የሚመጣው አይታወቅም ብለን ሰንደቅ ዓላማ የማካተቱን ሀሳብ ትተነዋል ማለታቸውንስ ሰምተ ይሆን? እንደ ሚኒስትሩ አባባል ከሆነ ከምክክር ኮሚሽኑ ውይይት በኋላ የአገሪቱ ሰንደቅ ዓላማ የመቀየር ዕድል አለው። በእርግጥ እርሳቸውም የሚሆነው ስለማይታወቅ ነው ያሉት እንጂ ቃል በቃል ሰንደቅ ዓላማው ይቀየራል አላሉ። ነገር ግን በምልክቱ ላይ የቅርጽ ላ ሌላ ነገር ለውጥ ሊኖር እንደሚችል ፍንጭ ሰጥተዋል። ወደ ሰሌዳው መረጃ ስንሻገር በያዝን 2018 ሙሉ በሙሉ እንደሚቀየር የተነገረው አዲሱ የተሽከርካሪ የሰሌዳ ዋጋ መንግሥት በፖሊሲው የማያበረታታቸውና የሚያበረታታቸውን የተሽከርካሪ ዓይነቶች መሠረት በማድረግ ልዩነት እንደሚኖረው ተነግሯል። የትራንስፖርትና ሎጂስቲክስ ሚኒስቴር በስራ ላይ ያለውን የተሽከርካሪዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት በሰጠው ጋዜጣዊ መግለጫ ሰሌዳውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲ ለማያበረታታቸው የተሽከርካሪ አይነቶች ዋጋው ከፍ እንደሚደረግ ገልጿል። ሁሉም አሽከርካሪዎች አዲሱን ሰሌዳ ክፍያ በመፈጸም ማግኘት የሚችሉ እንደሆነ የገለጹት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ሱሜ በመንግስት የትራንስፖርት ፖሊሲ እንዲገደቡ የሚፈለጉ የተሽከርካሪ አይነቶች የሰሌዳ ዋጋ ከፍ እንዲል ይደረጋል ብለዋል። ለአብነትም የህዝብ ማመላለሻ ተሽከርካሪዎች እንዲበረታቱ ስለሚፈለግ የሰሌዳ ዋጋው በጨመረ ቁጥር የትራንስፖርት ታሪፉም ስለሚጨምር የማምረቻ ወጪውን ብቻ የሚሸፍን እንዲከፍሉ ይደረጋል ሲሉ አስረድተዋል። ሆኖም ሊከፈል ይገባ የነበረውን ተጨማሪ ገንዘብ ወደ ሌሎች ተሽከርካሪዎች እንዲተላለፍ ይደረጋል ብለዋል። በተጨማሪም በምሳሌ ሲያስረዱ በኤሌክትሪክ የሚሰሩ ተሽከርካሪዎች በመንግስት ፖሊሲ ስለሚደገፉ የሰሌዳቸው ዋጋ ዝቅ እንደሚል ገልጸዋል። በአሁኑ ወቅት ጥቅም ላይ የዋለ ካለው ሰሌዳ ጋር በፊደልም ሆነ በቁጥር ሙሉ በሙሉ ልዩነት ያለው መሆኑን በመግለጽ አንድ ተሽከርካሪ አሁን የሚገለገልበት የሰሌዳ ቁጥር ሙሉ በሙሉ በአዲስ እንደሚቀየር አስረድተዋል። ሆኖም አንድ ሰው በሰሌዳው ላይ እንዲሰፍርለት የሚፈልገው ቁጥር ካለ ማመልከቻ በማስገባትና በመወዳደር ከመደበኛው ክፍያ ከፍ ያለ ገንዘብ በመክፈል ማግኘት እንደሚችል ተናግረዋል። የሰሌዳው ዋና ዓላማ ተሽከርካሪን መለየት በመሆኑ ግለሰቦች ስማቸው ወይም ሌሎች ምልክቶች እንዲጨመሩላቸው ከፈለጉ ለመንግሥት ተጨማሪ ገቢ በመሆኑ የሚስተነገዱበት መንገድ ተዘጋጅቷል ብለዋል። አዲሱ ሰሌዳ ምን ያህል ገንዘብ እንዳስወጣና ለመንግሥት የሚከፈለው የአገልግሎት ክፍያ ምን ያህል ነው ተብሎ ለቀረበላቸው ጥያቄ በሰጡት ምላሽ በአሁኑ ወቅት መግለጽ እንደማይችሉ ተናግረው አሁን የገዛንበትን ወጪ ነው የምናውቀው። የምናሰራጭበት የትራንስፖርት የሰራተኛና የአገልግሎት ክፍያ እየተሰራ በመሆኑ ይህን ያህል ነው ብሎ ለመግለጽ ያዳግታል ብለዋል። አዲሱን ሰሌዳ የመተካ ስራ በሁለት ወራት ጊዜ ውስጥ እንደሚጀመር፣ የመጀመሪያዎቹ 50 ሺህ ሰሌዳዎች ተመርቶ ወደ ሀገር ውስጥ መግባታቸውን ነገር ግን የሲስተም ስራው ገና በመሆኑ ይህን የሚሰሩ ድርጅቶች በመወዳደር ላይ መሆናቸውን ሚኒስትሩ ገልጸዋል። ሆኖም በ2018 ዓ ም የሁሉም ተሽከርካሪዎች ሰሌዳ በአዲስ የመቀየር ስራ እንደሚጠናቀቅ፣ ይህን ለማድረግም ከምርት አኳያ ችግር አለመኖሩን ገልጸዋል። አዲሱ የተሽከርካሪ መለያ ሰሌዳ ቁጥር ከኢትዮጵያ ዓለም አቀፍ መለያ ኮድ በተጨማሪ የኢትዮጵያ ካርታ፣ ጦርና ጋሻ ወይም የአድዋ ድል ምልክት በአንጸባራቂ መብራት በመታገዝ መስፈሩን ነገር ግን የኢትዮጵያ ሰንደቅ ዓላማ አለመካተቱን ተናግረዋል። ይህም የሆነው በሀገራዊ ምክክር አጀንዳ የሰንደቅ ዓላማ ጉዳይ በመነሳቱ ነው ሲሉ ገልጸዋል። በብሔራዊ ምክክር አሁን ያለው ሰንደቅ ዓላማ ቅርጽና ምልክ ቢቀየር ጊዜያዊ ሰሌዳ ሊሆን ነው። ስለዚህ አንድ ነው ለሚሊዮን ለሚሊየን ሰሌዳ አምርተን በነጋታው በምክክሩ ሌላ ውጤት ቢመጣ ብለን በማሰባችን እንዲቀር ተደርጓል ብለዋል። በአሁኑ ወቅት ጥቅም ላይ እየዋለ የሚገኘውን ሰሌዳ መቀየር ያስፈለገበት ምክንያት ያብራሩት ሚኒስትሩ አገሪቷ ተቀብላ ያጸደቀቻቸውን ዓለም አቀፍ ስምምነቶች ያካተተ ስላልሆነ በትራንስፖርት ዘርፍ አሁን ለደረስንበትና ለወደፊት በቅድ ከተያዙ ለውጦች ጋር፣ በተጨማሪም ተመሳሳይ የሰሌዳ ቁጥር መበራከት በኢንሹራንስ የተወገደና አገልግሎቱን የጨረሰ ተሽከርካሪን በጨረታ ወይም በሌላ መንገድ በማግኘት የራሱ መለያ በመውሰድ በአዲስ ተሽከርካሪ መጠቀም ህገወጥ ድርጊትን ለመከላከል የተሽከርካሪ መለያ ሰሌዳ ቁጥርና አይነቶች መወሰኛና አገልግሎት መስጫ መመሪያ 2017 መሰረት አድርጎ መዘጋጀቱን ተናግረዋል። አዲሱ ሰሌዳ ከ0 እስከ 9 ያሉ 10 ቁጥሮችንና 3 ፊደላትን ያካተተ መሆኑን የገለጹት ሚኒስትር ዴታው አቶ በረው ሀሰን የኢትዮጵያ ዓለም አቀፍ ኮድ የሆነውን ኢቲኤች ያካተተ መሆኑን ገልጸዋል። ስራ ላይ የነበረው የሰሌዳ መለያ 9 ሚሊዮን ተሽከርካሪዎችን ነበር የሚያስተናግደው። የመኪና ቁጥር እያደገ ባለበት በዚህ ወቅት የመመዝገብ አቅማችን ከ9 ሚሊየን በኋላ ያቆም ነበር ያሉ ሚኒስትር ዴታው አዲሱ መለያ ሰሌዳ 120 ሚሊየን ተሽከርካሪዎችን መመዝገብ እንደሚያስችል ተናግረዋል። ሰሌዳው መደቡ ነጭ መሆኑን ለሁሉም ተሽከርካሪዎች የሚጻፉባቸው ቀለማት ሶስት አይነት ብቻ እንደሚሆኑና የሁሉንም ተሽከርካሪዎች መረጃ የሚይዝ ሀገራዊ መረጃ ቋት እንደሚኖርም ጠቁመዋል በተጨማሪም የተሽከርካሪ መረጃዎችን የትራንስፖርት ተቆጣጣሪ አካላት እንዲሁም ፖሊስ ማግኘት እንደሚችል በመዘጋጀቱ የሶስተኛ ወገን ምርመራ ለማድረግ ችግር አይፈጥርም ብለዋል ውድ የቻናላችን ቤተኞች ለዛሬ የመረጥናቸው የሳምንት ጉዳዮች እነኝ ነበሩ ለአብሮነታችሁ እያመሰገንን ቸር ትውሉ ዘንድ ተመኘን